የኩላሊት ጠጠር ሽንት በመመረት ሂደት ውስጥ የሚፈጠሩ ደቃቅ ነገሮች አድገው ወደ ከፍተኛ ጠጣር ነገሮች የሚቀየር መሆኑን ባለሙያዎች ያነሳሉ። የኩላሊት ጠጠር ከኩላሊት እስከ ብልት ጫፍ ባለው ቦታ ላይ ሊከሰት የሚችል እንደሆነ በጥበበ ግዮን አጠቃላይ ስፔሻላይዝድ ሆስፒታል የኩላሊት ፊኛና ፕሮስቴት ቀዶ ሕክምና ሰብ ስፔሻሊስት ሐኪም ዶክተር መኳንን ቲመር ገልጸዋል። የኩላሊት ጠጠር እንግዲህ ኩላሊት ውስጥ የሚሰራ በሰዎቹ የስራ ተፍጭት ሂደት ሽንት በመመረት ሂደት ላይ የሚቀር ጠጣር አካል ከጥቃቅን ጠቃር ወደ ከፍተኛ ጠጠራማ ነገር የሚቀየር ጠጠር ነው። ስለዚህ ከኩላሊት እስከ ብልት ጫፍ ድረስ የትኛውን ቦታ ላይ ሊከሰት ይችላል። ስለዚህ የኩላሊት ጠጠር ማለት ከኩላሊት ውስጥ የሚሰራ በስራ ተፍጭት ሂደት ውስጥ የሚገኝ ተረፈ ምርት ወይም የሚባል ነገር እንደማለት ነው። ለኩላሊት ጠጠር በሰውነታችን ውስጥ መከሰት በርካታ ምክንያቶች እንዳሉት የገለጹት ዶክተር መኳንንት በቂ ፈሳሽ አለመውሰድ፣ ጨው በብዛት መጠቀምና የሰውነት ህመሞች በዋናነት ይጠቀሳሉ ብለዋል። የኩላሊት ጠጠር እንግዲህ በቀጥታ ይሄን ይሄ ያመጣል የሚባል አንድ ብቸኛ ምክንያት የለም። ይልቁንም ብዙ አጋላጭ ምክንያቶች አሉ። አንደኛው አጋላጭ ምክንያት በቂ ፈሳሽ አለመውሰድ ነው። ሁለተኛው አጋላጭ ምክንያት ከመጠን በላይ ጨው መጠቀም ነው። ሌሎቹ አጋላጭ ምክንያቶች ደግሞ የሰውነት ህመሞች ወይም ሜታቦሊክ ሲንድረምስ የሚባሉት ከቀዶ ሕክምና በኋላ ቀጭን አንጀት መወገድ፣ እነዚህ የመሳሰሉት ነገሮች አጋላጭ ሊሆኑ ይችላሉ። ሌላኛው ደግሞ ከመጠን በላይ የሆነ የእንስሳት ተዋጽዎችን መጠቀም ማለት ነው። የእንስሳት ተዋጽኦ ሲባል ወተትን አይጨምርም። ስለዚህ አጋላጭ ምክንያት ተብሎ ከሚጠቀሰው አንደኛው የእንስሳት ተዋጽኦ ሲባል ነን ዳያሪ አኒማል ፕሮቲን እንባለው ይህ ማለት ስጋ እንቁላል፣ አሳ ማለት እንጂ ወተትን አይጨምርም። እነዚህ ከመጠን በላይ የሚወሰዱ ከሆነ እነዚህም አጋላጭ ምክንያት ተብሎ ይታሰባሉ። ሌሎቹ ለምሳሌ ተደጋጋሚ ጊዜ የሆነ የሽንት ኢንፌክሽኖች፣ ይህም ወደ ጠጠር ሊያጋልጥ ይችላል። በአጭር ጊዜ ወይም በረዥም ጊዜ የሚወሰዱ መድኃኒቶች፣ ለምሳሌ የኤች አይ ቪ ህክምና የሚወሰድ ኢንዲናብሪ ባል መድኃኒት፣ ሉፕ ዳይሮቲክስ፣ እነዚህም ለጠጠርነት ሊያጋልጥ ይችላል እና አጋላጭ ምክንያቶች በጣም ብዙ ናቸው። ከብዙ በጥቂቱ እነዚህ ይመስላሉ። የኩላሊት ጠጠር ሁሉንም የህብረተሰብ ክፍሎች እንደሚያጠቃ የገለጹት ዶክተር መኳንን በሽታው ሲከሰትም የተለያዩ ምልክቶች እንዳሉት ገልጸዋል። እንግዲህ ጠጠር በየትኛውም የዕድሜ ክልል ውስጥ ሊከሰት ይችላል። በዋናነት ግን የጠጠር ባህሪ አምራች የሰው ኃይል የሚባለውን ወይም ሪፕሮዳክቲቭ ኤጅ ግሩፕ ነው ፒክ የሚባለው። በፆታ ስብጥር በዋናነት ወንዶችን የሚያጠቃ ሲሆን ወንድ ለሴት ያለው ሬሾ ሁለት ለአንድ ነው። ስለዚህ ወንዶች በሁለት እጥፍ ይጠካሉ እንደማለት ነው። ከፍተኛ የሆነ ቁርጠት፣ ማስታወክ፣ በየትኛውም ማቅጣጫ ቢሆን እረፍት የማይሰጥ በተለምዶ የወንድ ልጅ ምጥ ይባላል። ወንዶች ላይ ሲከሰት ከምጥ ቀጥሎ በጣም ከፍተኛው የሚባለው ይህ ነው። ይህ ዩሬተሪክ ኮሊክ ይባላል በሕክምና። ኩላሊት ውስጥ ከሆነ ግን መካከለኛ የሆነ የመወጋጋት ምልክት ብቻ ይኖረዋል። በላዩ ላይ ኢንፌክሽን የሚፈጥር ከሆነ ግን ሌሎችንም ምልክቶች እንደ ትኩሳት፣ ውጋት ማስታወቅ ማንቀጥቀጥ እነዚህ ምልክቶች ሊኖሩ ይችላሉ። ከላዩ ላይ ኢንፌክሽን የሚፈጥር ከሆነ የመስመሩ መዘገት ብቻ ከሆነ ግን እንደዚህ አይነት በተለይ በአጣዳፊነት የሚዘጋ ከሆነ ቁርጣቶችና ማስታወቆች ዋና መገለጫ ምልክቶች ናቸው። ማንኛውም ህመም የሚሰማው ሰውም ሆነ የማይሰማው ሰው ወደ ጤና ተቋም ሂዶ ምርመራ ማድረግ እንዳለበት የገለጹት ዶክተሩ፣ የተለያዩ የምርመራ ሂደቶች መኖራቸውንም አንስተዋል።